ይዞ እንቅስቃሴ እያደረገ ያለ ተቋም ነው፣ ይሄ ተቋም። ስለዚህ ለዚህ ትልቅ ተቋም አንዲት ቻናል፣ የዩቲዩብ ቻናል አንዱ ፕላትፎርም ነው፣ ከህዝብ ጋር የምንገናኝበት። አይደለም ሰው ዋናው ፕላትፎርም ከዛ ህዝብ፣ ከዛ ደግሞ ይሄ የተቋሙ አባላት እናደለን፣ እንድንገናኝ የሚፈለገው እንደዛ ነው። ዩቲዩብ አንድ ሚንስ ነው፣ ሚንስ ኦፍ ፕላትፎርም ነው፣ የመገናኛ መንገድ ነው። እና ሚን ታይም ከዩቲዩብ የሚገኝ ረቨኑ ይሄንን ተቋም ለማንቀሳቀስ ይጠቅማል። ምንም ግልጽ ነው። ከዚህ በፊት የነበረን አደረጃጀት ኢሳት በየቦታው በሚኖሩት ደጋፊ ድርጅቶች ወይም ሰፖርት ግሩፕ ላይ የተመሰረተ ስለነበረ የሰፖርት ግሩፕ ኮንትሪቢሽን ቋሚ ሰብስክሪፕሽን እና ኮንትሪቢሽን ተቋሙን ቀጥ አድርጎ ይዘዋል። የዩቲዩብ ረቨኑ ባልነበረበት ዘመን፣ ዩቲዩብ ረቨኑ ባልጀመረበት ዘመንም እኮ ይሰራ ነበር። ከዚያ ደግሞ ረቨኑ ሲጀምር ደግሞ የዩቲዩብ ረቨኑ አሁን በምታየው ደረጃ የሰው ኃይል የማነው የቪው የሰብስክሪፕሽንም ቁጥር በጣም ውስን ስለነበረ ዋናው በህብረተሰቡ ድጋፍ ላይ የተመሰረተ ነበረ። ሳተላይት የሚያመጣው ገንዘብ የለም፣ የምታወጣው ወጪ ብቻ ነው ያለው። ከሳተላይት ጋር በተያያዘ አየህ፣ ቀላል ነገር አይደለም። ሚዲያ ዩቲዩብ ላይ ዲፐንድ ያደረገ ከሆነ ኮላፕስ ያደርጋል። ወደፊት ብዙ ሌሎች በርካታ ስራዎች የምናደርጋቸው እንደተጠበቁ ሆነው ይሄ ሚዲያ አሁን ለምሳሌ እዚሁ እየተወያየን እንዳልኩት ረምብል አለ የእኛ ብቻ አይደለም። በነገራችን ላይ በአጠቃላይ አሁን በዚህ ሀገር ቲዩተር በቀጣዩ ቀናት ወይም ሳምንታት ኦፊሻል የሚጀምረው ልክ የዩቱብ ፕላትፎርም ቲዩተር ላይ ይጀምራል። ቲዩተር የዩቱቡን አይነት ፕላትፎርም እ በአጭር ጽሁፍ በቃላት የተወሰኑ አጭር ጽሁፍ፣ በጣም አጭር ቪዲዮ የሚለው ይቀርና ልክ እንደ ዩቱብ ቲዩተር ሊጀምራል። ትዊተር ወደዚህ ለመግባት ያስወሰነው ምንድን ነው በከፍተኛ ሁኔታ ሴንሰርሺፕ እየተስፋፋ ነው ዩቱብ በተለያየ ምክንያቶች ሀሳቦች እያስተናገድ አደለም የሚል ወቀሳ ወቅሰው ነው ትዊተር እየመጣ ያሉ ሰው አብዛኛው ከዩቱብ ወደ ምን ሽፍት አድርጓል አሁን ወደ ቲክቶክ ሽፍት አድርጓል በጣም የቲክቶኩ መንደር በጣም ሰፊ ኃይል አለው። ኦኬ ከሱ ደግሞ ፕላትፎርም በጣም የበለጠ ደግሞ አስተማማኙ ለዘላቂነት አስተማማኙ ረምብል ነው። በእኛ ጥናት ኢትዮ ሶ ስልሳ በዋናነት ፎከስ የሚያደርገው ረምብል ላይ ነው። ይሄንን የኢትዮ ሶ ስልሳ ተከታታዮች በደንብ እንዲረዱን እንፈልጋለን። ወደ ረምብል አካውንታችን ሄደው ረምብሉን ሰብስክራይብ ሲያደርጉ ረምብል የሆነ ጽህፈት ቤት የሆነ ምናምን አካል ደብዳቤ ጽፎ አውረድልኝ ስቀልልኝ የሚባል ጫውታ አያስተናግድም። የአሜሪካ ፈርስት አሜንድመንት ሳይሸራርፍ አከብራለሁ ብሎ እየሰራ ያለ ነው። በአብዛኛው በተለያየ ምክንያት ፖለቲካዊ ምክንያቶች ዩቲዩብ ላይ ስራቸውን መቀጠል ያልቻሉ በርካታ የአሜሪካ ተቋማት ሚዲያዎችን ጨምሮ ሽፍት እያደረጉ ያሉት ወደ ረምብል አካውንት ወደ ረምብል፣ ለዛ ነው ኢትዮ ሶስት ስልሳ በዋነኛነት አስተማማኝና ዘላቂ የሚሆነው አገዛዙ የሆነ ሎቢ ቀጥሮ በሆነ ጊዜ የማያንገራግጨው ጠንካራ ፕላትፎርም ከኢትዮ 360 አድማጭ ተመልካቾች፣ ደጋፊዎች ከኢትዮጵያ ሕዝብ የምንገናኝበት ፕላትፎርም ያስፈልጋል። መሰረቱን ሕዝብ ላይ ያደረገ የሳተላይት ስርጭት አለ። ኢትዮጵያ ውስጥ በሳተላይት ይመለከተናል። አብዛኛው ሕዝብ በሳተላይት ነው የሚያየው። በሚሊዮን የሚቆጠረው ሕዝብ ሳተላይት ያለ ዩቲዩብ ላይ ኢትዮ ሶስት ስልሳ ያውም በጣም ሰፊ ተመልካች ስላለው እስከ አንድ ቀን ሲያድር 120፣ 130፣ 140 ሺ አንዳንድ ጊዜ 200 ሺ፣ 300 ሺ የሚደርስ ተመልካች አለው። ሰባት ቀን በሳምንት እየሰራ ይሄ ተቋም ማለት ነው። ይሄ ቀላል ነገር አይደለም። እያ ምንድን ነው አሳንሻ ላይ ያን ዩቲዩብ ግን ህብረተሰቡ የምንሰራውን ስራ አይቶ መጥቶ ሰብስክራይብ አድርጎ ስለተመለከተ ነው። አሁን በዚህኛው አሁን በመጣንበት የዩቲዩብ ፕላትፎርም ጠቅላላ እሱን ብቻ አሰራጭተን ህብረተሰቡ በአስተማማኝ ሁኔታ ወደዚህ ና ብንለው እኛን ለመከታተል ሰብስክራይብ ያደረገ ስድስት መቶ ሺህ በጣም በጭር ጊዜ ውስጥ ወደዚህ ሙቪ ያደርጋል፣ ምንም ጥርጥር የለም። ግን የቱ ነው የሚጠቅመው? ነው አሁን እኛ አውጥተን አውርደን ተወያይተን የወሰድነው ነገር ምንድን ነው? በዋነኛነት የኢትዮ ሶስት ስልሳ ዘላቂ ከማህበረሰብ መገናኛ መድረኩ ረምብል ነው የሚሆነው። ዩቲዩቡ አሁንም እንቀጥላለን። አንደኛ ያኛው ወደ ስድስት መቶ ሺህ ሰብስክሪፕሽን ያለው ቅድም ምናላቸው የድነቃቸውን ባነሳው መንገድ ጎዳና ማንስቶታል በህግ የተያዙ ጉዳዮችን አፒል ያደረግንባቸው ጉዳዮችን የተቋሙ የህግ አማካሪዎች ይቀጥላሉ። እነሱ የህግ አማካሪዎቻችን የህግ ባለሙያዎች እነሱ ስራቸውን ሲቀጥሉ ኢትዮ ሶስት ስልሳ ከህዝብ ጋር የሚያደርገው ግንኙነት ተቋርጦ አይደለም። አሁን ይሄ ነው፣ አገዛዙን ማስጨነቅ ማለት ይሄ ነው፣ ትንፋሽ ማሳጣት ማለት ይሄ ነው። በዚሁ አጋጣሚ አሁንም ለኢትዮ ሶስት ስልሳ ተመልካቾች የበለጠ ግልጽ ለማድረግ የድል አድራጊነት ስሜት ይዛችሁ በሞራል አሁንም መነሳት የሚያስፈልገው ሁለት ጊዜ ወይም ሶስት ጊዜ ከፍተኛ ወታደራዊ መኮንን የተናገረውና የአብይ አህመድ አገዛዝ ምን ዓይነት አገዛዝ እንደሆነ የሚያስረዳ ግልጽ ማስረጃ እጃችን ላይ አለ። ያንን ደግሞ በኤዲቶሪያል የሚተላለፈው ክፍል ተለይቶ ለዚህ ተቋም የደረሰው መረጃ ለሕዝብ እንዲደርስ ወስነናል ብለን አስተዋወቅን። ያ ቤተ መንግስቱን ሼክ ነው ያደረገው። ምንድን ነው ቀጥሎ ሊፈጠር የሚችለው? ያ ሰውዬ ይሄ ከተለቀቀ በኋላ ባለበት ስልጣንና ኃላፊነት ይቀጥላል ወይ? እናነሰዋለን ካሉ ምንድን ነው የሚፈጠረው? እሱ ብቻ አይደለም፣ የሁለቱ ግብግብ ብቻ አይደለም። ይህ ሰው የሚያወጣው ሚስጥር እና የተናገረው ማስረጃ ኢትዮ 360 ባለፉት አራት ዓመታት ያለመታከት ህብረተሰቡን ለማስረዳት ሲደክምበት የነበረውን ጉዳይ ሰመራይዝ አድርጎ የአብይ አህመድ አገዛዝ ምን እንደሆነ ቁጭ ነው የሚያደርገው። ይህ ስርዓት የኢትዮጵያ ጣፈንታ ምን አይነት አደጋ ላይ እንደወደቅም ያስረዳል። ሌላው ለጊዜው በተለያየ ምክንያት የተለየ ሁኔታ እስኪፈጠር በቂ ምክንያት አለን። አድማጭ ተመልካቾችም ይረዳሉ። ለጊዜው የሚቆይ እንጂ ከዛም ደግሞ ሌላ አለ ብለን ገልጸናል። እንደ ተቋም ይሄ የፈጠረው ትርምስ ወታደራዊ ቦት ጋር ትርምስ ፈጠረ። ቤተ መንግስቱ፣ ትርምስ ተፈጠረ። እኔ ፕሮባብሊ ወደ ሌላውንም መሄድ አልፈልግም ከፍተኛ ደጅ ጥናትና ዋይታና ለቅሶ ጥርስ ማፋጨት የተፈጠረው አንዱ ምክንያት ነው። ሁለተኛው በአማራ ክልል የተሟላ ጥቃት አድርገው በአጭር ጊዜ ውስጥ ነገሩን ፍርስርስ አድርገው የውጭ ኃይሎችም እጃቸውን አስገብተው ከሌ ወደ ግራ ከሌ ወደ ቀኝ እያሉ ፖለቲካ ኦርደር ለመስጠት የሚያደርጓቸውን ሙከራዎች የኢትዮጵያን ህዝብ ዳር እስከ ዳር በማንቃት የአማራ ሕዝብ ሊመጣበት ያለውን አደጋ አውቆ እንዲጠነቀቅ በማድረግ ረገድ ልዩ ኃይል በተለየ ታክቲካል ኦፕሬሽን ለመበተን የተደረገውን እንቅስቃሴ በማክሸፍ ፋኖ ኦፕሬሽን ሰርተው በየቦታው በታት ነው ዋና ዋና ያሉትን ለቅመው እና ገለው ተጠናቋል ብለው መግለጫ ለመስጠት የተቻኮለውን የብርሃኑ ጁላን ስብስብ በማጋለጥ የሄድንበት ርቀት በፈለጉበት ፍጥነትና ሁናቴ አማራ ክልል ገብተው የፈለጉትን አርገው መውጣት እንደማይችሉ አሳየን። ይሄ እነሱን ብቻ ሳይሆን እውነት ለመናገር እነዚህን ሰዎች ብቻ ሳይሆን አገዛዙን ብቻ ሳይሆን ሌሎች ይሄንን የሚፈልጉትም አካላት በተለያየ ናሽናል ኢንተረስታቸው ሊሆን ይችላል። ይሄንን ሁኔታ የሚፈልጉት አካላት ምንም ጥርጥር በሌለው ሁኔታ ተረባርበዋል። እጃቸው ረጃጅም የሆኑ አካላት ተረባርበዋል። ስለዚህ ቅድም እንደተባለው የሆነ ነገር ቫዮሌሽን የሆነ ነገር ወዘተረፈ ምናምን የሚል ሳይሆን እርብርቡና ሩጫው ይሄንን ሚዲያ ማስቆም አለብን ነው። አሜሪካ ውስጥ በፈለገው ደረጃ ያለ የፖለቲካ ኃይል ሊሆን ይችላል የወሰነውን ውሳኔ ባሉ ነጻ ፍርድ ቤቶች የመሞገት መብት አለ። አንለስ የአሜሪካን ናሽናል ኢንተረስት መንካት የለብህም ብቻ ሳይሆን ማለት አለመንካት ነው ብቻ ሳይሆን መንካትም የለብንም። ምክንያቱም የአሜሪካ ናሽናል ኢንተረስት የኢትዮጵያን ናሽናል ኢንተረስት እስካልነካና እስካልጎዳ ድረስ የአሜሪካ ናሽናል ኢንተረስት መጠበቁ ተገቢ ነው፣ ትክክል ነው። ትክክል የማይሆነው የአሜሪካን ናሽናል ኢንተረስት ለማስጠበቅ የኢትዮጵያ ላይ የፈለጉትን ማድረግ ሲጀመር ነው። ችግር የሚሆነው ራሻ ወይም ቻይና ወይም ቱርክ ወይም ፈረንሳይ ወይም እንግሊዝ ናሽናል ኢንተረስታቸውን ለማስጠበቅ በኢትዮጵያ ብሔራዊ ጥቅም ላይ የመጡ እንደሆነ ነው። እና አብይ አህመድ የአገር ብሔራዊ ጥቅም ጉዳያቸው አይደለም። እነሱ ስልጣናቸውን ለማርጋት እስከጠቀመ ድረስ ለመቀጠል እስካስቻላቸው ድረስ ምንም ከማድረግ ወደኋላ አይመለሱም። ህብረተሰብ ንቃተ ህሊና ከፈጠረ ለውጭ ኃይል ፓፔት የሆነ መንግስት ሳይሆን ጆሮውን ተይዞ እጁን ተጠምዝዞ የገዛ ህዝቡን እንዲያዳምጥ የተገደደ መንግስት ይኖራል። በኢትዮጵያ ውስጥ አሁን ከዚህ ጋር ኃይል አስወጣ፣ እዚህ ጋር አስገባ፣ እከሌን እዚህ ጋር ሹም፣ እከሌን እዚህ ጋር ውረድ የሚለው ኃይል ዶላር ለመቀበል ሲል ደግሞ አራት ኪሎ ተቀብሎ ተቀምጦ እሺ እያለ ህዝብ ላይ ጦር የሚያዘምት ኃይል እንቅስቃሴ ሲጀመር ይሄ ተቋም ያደረገው ትግልና ትንቅንቅ፣ ይሄንን ባያደርጉ ነው የሚገርመው። ሰው ብዙ ነገሮች አሉት፣ ርብርብ የተደረገበት የሆነ ሆኖ፣ ቅድም እንዳለው ዋናው ነገር የሶሻል ሚዲያ ፕላትፎርሞች፣ ህዝብ ጋር የምንደርስባቸው ፕላትፎርሞች እጅግ ሰፊ በርካታ ስለሆኑ አሁንም ራሳችንን አጠናክረን በፍጹም በፍጹም ያለመሰበር ምልክት ሆነን ነው የምንቀጥለው። ምሳሌ ብቻ ጠቅሼ ያበቃለሁ። በኢትዮጵያ ውስጥ ፍትህ መጽሔት ጋዜጣ፣ ሌልና ፍትህ ልዕልና፣ የተመስገን መጽሐፍ አለ ሌላ ሶስተኛል። አድማጮች ካስታውሱኝ ደስ ይለኛል፣ ቢያስታውሱኝ ፍትህን ልዕልና አንድ፣ ሌላም ደግሞ ሶስተኛለ ሲዘጉት ሲመጣ ሲዘጉት እንደገና ሲመለስ በምንም ተአምር ፋክት የስ ፍትህ ፋክት ልዕልና ተመስገንን የሚያትማቸውን መጽሔቶች ታትመው አርባ ሺህ ኮፒ አቃጥለዋል። ከገበያው እንዲወጣ ያላደረጉት የለም። በማክሰር የመረዳዳት ባህሪ ስላልነበረ ሰው እጁን አጣምሮ ተመስገን፣ ፍትህ ተዘጋበት፣ አው ፋክት ብሎ መጣ። አዎ ፋክት ተዘጋበት፣ አሁን ሌልና ብሎ መጣው። በቃ ምንም አማራጭ ሲያጡ ተመስገንን ማቆም የሚቻለው በማሰር ነው ብለው አስረው። ስቱዲዮ ውስጥ ናነ ወና ያለው፣ እስኪ ደግሞ ከአንተ በኩል ያለውን አስተያየት እንስማ። ድምፅ ዝግ ነው፣ ይነቃቸው። እሺ ይሰማል? አመሰግናለሁ። ምን አላቸው ሀብታሙም ጎዳናም እንግዲህ ለተወሰነ ደቂቃም ቢሆን ከኛ ጋር ስለቆየ በጣም ላመሰግነው ወዳለሁኝ። እንግዲህ ብዙ ነገር በደንብ ማብራራት የሚቻልባቸው ጊዜያቶች ወደፊት ይኖራሉ የሚል እምነት አለኝ። ምክንያቱም እዚህ የኢትዮ ሶስት ስልሳ ሚዲያ ላይ ከተመሰረተበት ጊዜ ጀምሮ እስካሁን ድረስ የመጣንባቸው መንገዶች በጣም ከባድ ውስብስብ የሚመስሉ ነገር ግን እያንዳንዳችን በተቋሙ ውስጥ ያለንን ሮል ለይተን በማወቃችን ተቋሙ የተቋቋመበትን አላማና ግብ ለይተን በአግባቡ በመረዳታችን ምክንያት እነዛን ውስብስብ ፈተናዎች እያለፍን እዚህ ደርሰናል እንግዲህ ዛሬ የገጠምን ደግሞ ከነዛ ውስብስብ ከሆኑ ፈተናዎች መካከል እናስቆማቸዋለን፣ ከዚህ በላይ መራመድ አይችሉም ብለው በእቅድ በፕላን አዘጋጅተው ያመጡት ፈተና ነው። ይሄንን ፈተና ማለፍ የሚቻልባቸው በጣም ብዙ መንገዶች እንዳሉ ደግሞ የምናሳይበት የተቋቋምንበት ዓላማ ህዝብ ጋር ይዘን ለመቅረብ የምናስበውን ሀሳብ ሊያስቆሙ የሚችሉ ማንኛውም አይነት ችግሮችን ማለፍ የሚችል ቲም እንዳለ ማሳየት የምንችልበት አጋጣሚም ጭምር ነው። ይሄ አጋጣሚ ምን አላቸው። እንግዲህ ቀደም ሲል ለመጥቀስ እንደሞከርከው እኔ ያለሁት እዚህ ራዲዮ ክፍል ነው። ወደ በኋላ ለተመልካቾቻችን በደንብ በሰፊው ስቱዲዮችንን ምን እንደሚመስል እናስጎበኛቸዋለን። ያ ማለት ምንድን ነው? ተመልካቹ ለህዝብ ያለውን አክብሮት በየትኛውም የሀገሪቱ አቅጣጫ የትኛውም የተበደለ ህዝብ የትኛውም ሰብአዊ መብቱ የተጓደለበትን ህዝብ ማገዝ የምችለው ይህንን ሚዲያ በማገዝ በመርዳት እና የዚህ ሚዲያ አባል እና ቤተሰብ በመሆን ነው ብሎ ያቋቋመው ሚዲያ በመሆኑ ዝም ብሎ አገዛዙ በፈለገው መንገድ ሊበትነው በሚሞክረው እና በሚያቀድበት መንገድ ሁሉ የሚበተን ሚዲያ እንዳልሆነ ተመልካቹ ያውቀዋል። ይሄንን ደግሞ በተግባር የምናሳይባቸው ሌሎች በርካታ እድሎችም ሊፈጠሩ የሚችሉበትን እድል ነው የዚህ ከዩቱብ ጋር በተገናኘ የተፈጠረው ችግር የሚያሳየን እና እንዳልከው እኔ አሁን ያለሁት እዚህ ራዲዮ ክፍል ውስጥ ነው። ራዲዮ ክፍሉ ምን ይመስላል? የሳውንድ ሩማችን ምን ይመስላል ዋናው ስቱዲዮ ምን ይመስላል የሚለውን ነገር በአግባቡ ተመልካች ከዚህ በፊት ለተመልካች ለማሳየት ሞክረናል። ወደ በኋላ በድጋሚ ለማሳየት እንሞክራለን። ይህንን የምናደርገው ለምንድን ነው? ዝም ብሎ ከአንድ ቤት ውስጥ የሆነ ኮምፒውተር አስቀምጦ ራሱ ኦፕሬት እያደረገው የሰው ኃይል በሌለበት ሁኔታ የራሱን ሀሳብ መግለጽ ቢቻልም እንዳንድ ግለሰብ ይሄ ግን በአግባቡ የተቋቋመ ትልቅ ተቋም፣ ትልቅ ድርጅት ሚዲያ መሆኑን ለማሳየት እንዲቻል ነው። ይሄንን የምለው እና አብዛኞቹ ብቻቸውን አንድ ቤት ውስጥ ተቀምጠው ራሳቸው ኦፕሬት እያደረጉ የፈለጉትን ነገር ይናገራሉ። ነገር ግን በእኛ እዚህ ጋር በዚህ ፕሮግራም ላይ የሚተላለፉ ሀሳቦች የግለሰቡን እንጂ የሚዲያውን አቋም አያመላክቱም ብለን እንደምንጽፈው እነሱ በየቀኑ በየሰዓቱ የዜል አካውንት የጎፈንድሜ አካውንት የሌላ በጣም በርካታ የእርዳታ ማሰባሰቢያ ሊንኮቻቸውን እያደረጉ ልክ ትልቅ ተቋም እንደሚመራ አካል እኛ ላይ ፕሮፓጋንዳቸውን ሲነዙ የሚውሉ በጣም በርካታ ሰዎች አሉ። እኛ ግን እንደዛ አይደለንም። እኛ ተቋም ነን፣ አደረጃጀት ያለው የራሱ የሆነ መዋቅር ያለ የራሱ የሆነ የተቋቋመበት አላማና ግብ ያለው ሚዲያ ነው እና ይሄንን ሚዲያ ለማፍረስ ቅድም ሀብታሙ ከዘረዘራቸው ችግሮች በተጨማሪ ቴክኒካሊ እኛ በራሳችን ሶልቭ ለማድረግ ስንሞክራቸው የነበሩ ችግሮች ነበሩ። በእርግጥ ይሄ በጣም ከባድ የሆነ ችግር በተለይ ላለፈው አንድ ወር ሚዲያውን እናፈርሰዋለን፣ እንጥለዋለን ብለው ፕላን ባደረጉበት ጊዜ ከገጠሙን ችግሮች አንዱ ቻናሉን ሀክ ለማድረግ የሚሞከሩ ሙከራዎች ነበሩ። የተለያዩ የዴቲንግ አፖችን ለማስተዋወቅ ይሞክራሉ። እነዛ የማይጠፉ ቫይረስ ይዘው የሚመጡ እነዛን ቫይረሶች እኛ መከላከል እንዳንችል አድርገው ሲገቡ ዩቱባችንን ሲቆጣጠሩ ቻናላችንን ለመ